አትደርስም ትፈርሳለች ምናምን እንደሚሏትና እንደሚያሟርታት አይደለም። በጣም እየሆነላት በጣም እየተሳካላት ነው። ያለ ሶስት ነጥብ አምስት ሚሊዮን ሜትሪክ ቶን ማለት እዚያ አሰብ ካጣ ነው ቢያንስ አራት ጥፍ ማለት። የምስራች ጎርፍ መታን። የምስራች ጎርፍ አለቀለቀች። መበቀል በተግባር ማለት እንደዚህ ነው። መቶ ሺህ ሲጠፋ ሶስት ነጥብ አምስት ሚሊዮን አድርጎ መስራት ማለት ነው። አሁን ደግሞ ይሄንንም እንዳይነጥቁንና ሌሎቹ ሲደናሰሱበት እንዳለ ይሄንን በልኩ ተርቀው በልኩ ሽጠው ከፍ ያለ ድል ነው አባቴ። እንዴት ተሰራ? በከባድ ጦርነት እንዴት ተሰራ? በከባድ እልቂት እንዴት ተሰራ? በፈተና መሃል እኛ እንጀምራለን፣ እኛ ተክተን እንሰራለን፣ እኛ እንጨብሳለን። ኢትዮጵያ ወደዳችሁም ጠላችሁም የአፍሪካ ፓወርሃውስ እየሆነች ነው። የግመሉ ጉዞ በውሾች ጩኸት የማይደናቀፍ ስለሆነ በስራ የሚገለጽ ጉብዝና በአሸናፊነት የሚተረክ የመቻል ምሳሌና ድል ማለት ይሄ ነው። ብዙ ፈተና ያልነበረባቸው ሰዎች ምናምን ያላሳኩትን ነው ጠቅላይ ሚኒስትሩ በፈተናዎች መሃል ሆነ ያሳኩት። የዶክተር አብይ ከጳግሜ እስከ መስከረም እስካሁን የተመረቁት ፕሮጀክቶች ወደዳችሁም ጠላችሁም ራቁታችሁን ያስቀራል ከእንደናንተ አይነት የባንዳ ባንዲራያዦች ጋር እየተሻማ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 ከፍ ያለ ውርደት የምንመለከትና የምንፈትሽ ይሆናል። ጠቅላይ ሚኒስትር አብይ አሕመድ ከአሰብ ላይ ከነበረን በእጥፍ በእጥፍ ስለላቀው አንድ ጉዳይ አንስተዋል። እሱንም መለስ ብለን የምናነሳውና የምንቃኘው ይሆናል። ዮሀንስ ኮርነርን ላይክ ሼር ሰብስክራይብ አድርጋችሁ መጀመራችሁን አሁንም እርግጠኞቹ ነው። መቼስ ዘንድሮ ከጳጉሜ እስከ መስከረም ጠቅላይ ሚኒስትር አብይ አሕመድ ትናንትናም እንዳነሱት የአንድ ወር አይመስልም የስንት ዓመታት ድል በአንዴ እንደተመዘገበ ዘንድሮ የእኛ ሀገር እናስቀራታለን፣ አትደርስም፣ ትፈርሳለች፣ ምናምን እንደሚሏትና እንደሚያሟርታት አይደለም። በጣም እየሆነላት፣ በጣም እየተሳካላት ነው ያለው። ይሄ ካልተዋጠል የፈለክበት ሄደ መወሸቅ ትችላለ፣ መወሸቂያ ካላወቅ እኔ እመርጥልህና ሄደህ ትወሸቃለህ ማለት ነው። ችግር የለውም። ከኪስ ያላወጣው እመርጥልሃለሁ። ኖርማል ነው ብራዘር። ትላንትና ኢትዮጵያ የተፈጥሮ ጋዝ ማምረቻ የመጀመሪያ ዙሯን በይፋ አስመርቃለች። አስመርቃለች ብቻ አይደለም፣ ባይዘዌ ሀገሬ ታጥቃለች። ትጥቅ ነው የታጠቀችው፣ ወሳኝ ትጥቅ። 111 ሚሊዮን ሊትር የማምረት አቅም አለው የመጀመሪያ ዙሩ። ቀጣዩስ አንድ ነጥብ ሦስት ሦስት ቢሊዮን ሊትር የማምረት አቅም አለው። ቀጣዩ ማለት ይሄ ፕሮጀክት ተሰርቶ እዚህ ጋር የደረሰው በነገራችን ላይ ሰላም ሆኖ እግር በእግር ሆኖ ጎታች ሳይኖር ጭቃ ለቅላቂ ሳይኖር አይደለም። ጦርነት እየተደገሰ ግጭት እየተደገሰ ነበር። ዛሬ ጠቅላይ ሚኒስትሩ የመረቁትን ክልል ትናንት የነበሩ ሰዎች በስልጣን ሰሞናቸው ወደዚያ አትሄድም አደጋ አለ ይሏቸው ነበር። እዩት። መጀመሪያው ጉዞ ወደ ሶማሌ ክልል ሊወሰን፣ ወደ ሶማሌ ክልል የወሰንበት ምክንያት አሁን ያያችሁት አደጋ መጀመሪያ የተዘጋጀው በሶማሌ ክልል ነበር። የሰለጠነ ከ30 ሺህ በላይ የታጠቀ ልዩ ኃይል ተደራጅቶ ከላይ እስከ ታች ተቀናጅቶ ኢትዮጵያን የማፈራረስ ህልሙ የመጀመሪያው ታርጌት በዚያ ክልል ነው የሚሰራው። ከዚያ በተጨማሪ ከለውጡ በፊት አንድ ሁለት ወር ውስጥ በጣም መፈናቀል፣ ግድያ የነበረበት ሁኔታ ስለነበረ ያንን ማከም ያስፈልጋል ብለን ሶማሌ ክልል ለመሄድ ስንነሳ የደህንነት ሹሙ መሄድ አትችልም አለኝ። ሶማሌ ክልል መሄድ አትችልም አለኝ። ለምን የሚል ጥያቄ ሳነሳ አልሸባብ ሊገል ስለሆነ ሶማሌ ክልል አትሄድም። እንዳያችሁት ነው። ጠቅላይ ሚኒስትሩን እንደሰማችኋቸው ነው። ትላንት አትሄዱም አትሄድም ወደዛ የሚባሉበት ቦታ በከፍተኛ የደህንነት ምስጢር የሚሰራ ፕሮጀክት የሚሰራበት ክልል አድርገውታል። ሪፎርሙ እዛ ድረስ ነው ልልህ ነው። እቺን ያዝል። ከዛስ ይሄ ፕሮጀክት በከፍተኛ ምስጢር ተሰርቶ እዚህ ደርሷል። እዚህ ደርሷል። ትጥቃችን ነው በነገራችን ላይ በታሪክ ወደ ኋላ መለስ ካልን ብለው ጠቅላይ ሚኒስትሩ አሰብ ላይ ከነበረን መጋራ እያይዘው አንስተውታል። ይኸው ዛሬ የምናስጀምረው የሪፋይነሪ ፕሮጀክት ለኢትዮጵያ አዲስ አይደለም። በ1959 ዓ ም እንደ አውሮፓውያን አቆጣጠር በአሰብ ፖርት አካባቢ 500 ሺ ሜትሪክቶን ማጥራት የሚችል ሪፋይነሪ ኢትዮጵያ ገንብታ ነበር። ከአራት ዓመት በኋላ 1963 ዓመተ ምህረት ወደ 800000 ሜትሪክ ቶን አሳድጋ ነበር። አለመታደል ሆኖ ፖርቱን ስናጣ ቢያንስ ሪፋይነሪው የኢትዮጵያ ሀብት ኢንቨስትመንት ስለሆነ ወይ ወደ አዋሽ ወይ ወደ ድሬዳዋ መምጣት ሲገባው ሪፋይነሪው ምዛው ቀልጦ ቀረ። ይህ ጉዳይ ሀገር ወዳድ ለሆኑ ኢትዮጵያውያን የሚያስቆጭ የሚያንገበግብ ጉዳይ ነው። ፖርት ላይ ኢንቨስት አድርገን፣ ኤርፖርት ላይ ኢንቨስት አድርገን፣ መንገዶች ላይ ኢንቨስት አድርገን እነዛን እንኳን ማጣት ሳያንሰን በብዙ ሀብት የተገነባ ሪፋይነሪ ደግሞ ለኢትዮጵያ ብቻ የሚያገለግል ሪፋይነሪ በቆመበት እንዲበላሽና እንዲጠፋ መደረጉ እጅግ የሚያስቆጭ ተግባር ስለሆነ ያ ቁጭታችንን በምሬት በለቅሶ በሐዘን ሳይሆን እንዲህ በተግባር በመስራት መወጣት ስላለብን እዚህ ቦታ ዛሬ ያስጀምር ነው ሪፋይነሪ 3.5 ሚሊዮን ሜትሪክ ቶን። ማለት እዚያ አሰብ ካጣ ነው ቢያንስ አራት ጥፍ ማለት ነው። መበቀል በተግባር ማለት እንደዚህ ነው። 800 ሺህ ሲጠፋ 3.5 ሚሊዮን አድርጎ መስራት ማለት ነው። ያው የአሰቡም ጉዳይ አይቀርም በነገራችን ላይ የምትቀር አይደለች። ዘባም ጉዳይ የምትቀር አይደለች ግን ትላንትና ጠቅላይ ሚኒስትሩ ይሄንን ካሉ በኋላ አንዳንድ አካላቶች እዚህ ጋር አዩተዋል። ለምሳሌ ጀዋር መሀመድ ውሸት ነው፣ የተመረቀ ነገር የለም እያለ ነው። እኔ ለዚህ ምንም አላባክንም። ጠቅላይ ሚኒስትሩ ትላንትና እነሱ የዋሹ፣ እኛ እንሰራለን ብለዋል ው እኛ እንጀምራለን። እኛ ተክተን እንሰራለን። እኛ እንጨብሳለን ተክተን ጀምረን እንድንጨርስ ግን ተክተው የሚተቹ ተክተው የሚዋሹ ደሞ ያስፈልጋሉ። እነሱ ይዋሻሉ፣ እኛ እንሰራለን። እነሱ ያወራሉ፣ እኛ እንከናወናለን። በስራዎቻችን ሁሉ ኢትዮጵያን ከፍ እናደርጋለን፣ በስራዎቻችን ሁሉ ብልጽግናን እናረጋግጣለን። ይህ እስኪውን ድረስ የማንተኛ መሆኑን በድጋሚ ለመላው የኢትዮጵያ ህዝብ መግለጥ እወዳለሁ። ግን እኔ አንድ ነገር ወቻለሁ በል እንዲህ የወሬ ቆራጣ ይዞ መሩት ምንድን ነው እንዲህ ለመዋረድ መቸኮል ምን አስቸኮለ እንዴ ቀስ ብለህ አትዋረድም እንዴ ከእንቅልፉ እንደተነሳ ያችን ነው ይዞ ሄደው እዚህ ጋር ማሳያችሁ ምስል ላይ ምን ይላል ተመረቀ ይላል የቱ ይመረቅ የቱ መሰረት ድንጋይ ይጣል የሚያቀል ታሪክ የለም ትናንትና የኛ ሀገር የስንትና የስንት ዘመን ጥያቄ መልስ ነው በአንዴ ማለት የምስራች ጎርፍ መታን የምስራች ጎርፍ አለቀለቀ የብስራት ጎርፍ አጥለቀለቀ። ምናልባት ይሄንንም ልክ እንደ ህዳሴ ግድቡ ሌሎች አፍሪካውያን እህት ወንድሞቻችን አረ ዶክተር አብይን ስጡን ምን ልታደረጉ ነው? ብለው ቪዲዮዎች ሲሰሩ እንነቃ ይሆናል። ህዳሴ ግድብን ከእኛ በላይ ሰለብሬት ያደረጉት ካሪቢያኖችና አፍሪካውያን እህት ወንድሞቻችን ናቸው። አይታችኋል። አረ ዶክተር አብይን ስጡን እያሉ ነበር። በህዳሴ ግድብ እንኳን አልተገደበም ስለ ኮይሻ ሲያወሩ ነበር።

ለገበያ ቀርቦ ያገኛል ብሎ ነበር ይኸው የተከበረው ምክር ቤት ለረፍት ወጥቶ ሲመለስ ኢትዮጵያ ለመጀመሪያ ጊዜ የጋዝ ምርት ለገበያ ታውላለች ለምን አልተነገረም እስካሁን ሳንሰማ ቆየን ለሚለው እኛ መንግስት ነን ሰርቶ አዳሪ ነን እንጂ አውርቶ አዳሪ። በሚያስፈልግ ቦታ በሚያስፈልግ ቦታ ለሕዝብ መግለጽ ያስፈልጋል። ብዙ ባንዳዎች ባሉበት ቦታ ደግሞ ደብቆ መጨረስ ያስፈልጋል። ቃል በተግባር ተመረቀ ተመረቀ። እንዴት ተሰራ በከባድ ጦርነት፣ እንዴት ተሰራ በከባድ እንቂት፣ እንዴት ተሰራ በፈተና መሃል። ደግሞ የጋዙ ፕሮጀክት ይገርማል እንዴ ማዳበሪያ

ኢትዮጵያ ወደዳችሁም ጠላችሁም የአፍሪካ ፓወር ሃውስ እየሆነች ነው። አንድ ሺህ ሜጋዋት ደግሞ ማመንጨት የሚችል ነገር እዛ ጋር ተቀምሞላል። በስራ የሚገለጽ ጉብዝና፣ በአሸናፊነት የሚተረክ የመቻል ምሳሌና ድል ማለት ይሄ ነው። የሚያስፈልገን ይሄ ነው። ዘንድሮ የጠቅላይ ሚኒስትር አብይ አሕመድ ፕሮጀክቶች በጣም አሪፍነታቸው ምን መሰለን ግልጥልጥ አርገው በመልክ በመልካችን ያስተያዩናል። ግልጥልጥ አርገው ይሄንን ፕሮጀክት በነገራችን ላይ አሁን የተሳኩትን ፕሮጀክት ምናምን ሰላም የነበራቸው ብዙ ፈተና ያልነበረባቸው ሰዎች ምናምን ያላሳኩትን ነው ጠቅላይ ሚኒስትሩ በፈተናዎች መሃል ሆነ ያሳኩት። እኔ አንዳንድ ነገር ነገር ፖለቲካ እኮ እሺ፣ ተች፣ በፖሊሲ ተች፣ ሐሳብ ተች፣ አማራጭ ሐሳብ አቅርብ ግን እንዴት ብሔራዊ ጥቅምና ናሽናል ኢንተረስት ላይ ጭቃ ልቅለቃ ይዘት ትወጣለህ? ማለት ምን አይነት ሲበሉ የላኩ ሰው፣ ምን አይነት ሲበሉ የላኩ ባንዳ። በነገራችን ላይ ሌላው እዚህ ጋር በጣም ይሄ እነዚህ ጋር ውርደታቸውን የምትመለከቱት እያንዳንዱ ነገር መረጃ አለኝ ምናምን ይላል ጀዋር መሐመድ። ይሄ ፕሮጀክት አልቆ እየተመረቀ እንደሆነ ግን አላወቀም። ዝም ብሎ በጨበጣ ነው። እየው እየው መለ የሚሉት እየው እየው መለ ነው የሚሉት የዶክተር አብይ ከጳግሜ እስከ መስከረም እስካሁን የተመረቁት ፕሮጀክቶች፣ ወደዳችሁም ጠላችሁም ራቁታችሁን ያስቀራችሁ። በቃ አየናችሁ፣ እርቃናችሁም አየናችሁ። ምን እንደምታስቡ ምን እንደምታቅዱ የት ድረስ መጓዝ እንደምትፈልጉ የምታሰሉት ምን ድረስ እንደሆነ ጭምር አየን አየን። ኑና ስቲ፣ አሁን ደግሞ ብልጭልጭ ምን ያደርጋል። ሀገራዊ ፕሮጀክት ካልተጀመረ ምናምን ስትሉት አልነበር? ኑ ስቲ፣ አሁን ይሄን አመስግኑ። ያኔም ስንል የነበረው እሱ ገዷችሁ፣ እሱ አሳስቧችሁ አይደለም። ኑና ደግሞ አሁን ደግሞ ኢነርጂ ምን ያደርጋል። በል በል፣ ና ና፣ በል መቼስ፣ ሞኝ አያፍርም፣ የሞኝ ዘመር ነው የሚያፍረው፣ አይደል? ኑ በሉ፣ ኑ፣ አረ ግድ የለም። ኑ፣ ኑ፣ ሚዲያውን ተንጫጩበት፣ ምድረ ገልቱ እንዴት እንደምታሳዝኝ። ማን የከሸፋችሁ? ማን የከሸፋችሁ? በዚህ መጠን እንዴት ሰው ቆይ ሺ ወርቁ ይጥፋብ ሚዛኑ ይጠፋባል። ወሳኔ ጥያቄ ልጅ ቹ ጥያቄ። ወይኔ ወርቁ ይጥፋብ እንዴት ሚዛኑ ይጠፋባል። ውርደታሞች፣ አሳፋሪዎች፣ አሳፋሪዎች። ዓይናችሁ ያየ ከተቀመጣችሁበት ወንበር ላይ ሳትነሱ አንዳንዶቻችሁ ከረባታችሁንም አልቀየራችሁም። ጠቅላይ ሚኒስትሩ ያኔ በመስከረም የጋዝ እንትን አስመርቃለሁ ሲሉ ውሸት ነው፣ የለም የለም ስትሉ ነበር። ያንን ከምትሉበት አልጋ ላይ አልተንቀሳቀሳችሁም። እዛ ቁጭ ብለህ ተመረቀ፣ ከዛ ለሌላ ደግሞ የመሰረት ድንጋይ የተቀመጠ። ወዳጄ ይሄ ፕሮጀክት ተራ ፕሮጀክት አይደለም፣ የሰላምና የደህንነት ማስጠበቂያችንም ነው። የህዳሴ መጠናቀቅ ይሄ አሁን የተጠናቀቀው የጋዝ ፕሮጀክት ከዛ እንደዚህ እንደዚህ አይነት ሜጋ ፕሮጀክቶች መጠናቀቃቸው የሰላምና የደህንነት ማረጋገጫዎችን ናቸው። ለምን መፈራት እንጀምራለን? አራ ኢትዮጵያ መንካት የሚባልበት ጊዜ መጣ። ሌሎች ሀገራትንም ያቸው። ኳታር ነዳጇን እስክታወጣ ድረስ አውጥታ ለገበያ አውጥታ እንትን እስክትል ድረስ ብዙ ፈተና ነበረባት። በታሪክ ወደ ኋላ ብንሄድ የሆኑ የታሪክ ጥፋቶችን እስክንሻገር ፈተና ያለ ነው። ያንን የታሪክ ጥፋት እየተሻገር ነው ነው ለመፈተን አይደለም ለማነጋገር የምንፈራበት ጊዜ በበራፋችን አለ። ያንን እያጸና ያለው ደግሞ መሪው አብይ አሕመድ አሊ የሚባሉ ሰው ናቸው። እኛ ደግሞ እኚህን የበሻሻ ቡና ቀምሰን ነቅተናል። አታስተኛንም ኢትዮጵያውያን። የቀመስ ነው የበሻሻ ቡና፣ ከባድ ነው። በቃ ነቃና ምን እናድርግ ከነቃና እንገደድም። ፍራዘር ፍታን፣ በቃ እንፈልግም። ፍቱን፣ በቃ እኛ እንፈልግም። እንስራበት፣ ለሀገራችን እንልፋበት። ቁጭ ብሎ ከሚያለቅስ እየተራመደ ሀገር ድል የሚያሻግር ይሻላል። የግመሉ ጉዞ በውሾች ጩኸት የማይደናቀፍ ስለሆነ ጊዜያችሁን፣ ጉልበታችሁን ከምታባክኑ ከግመሉ ጋር ተባብራችሁ ሩጫችሁን እንድታፋጥኑ በዚሁ ታላቅ ቀን በመላው የኢትዮጵያ ሕዝብ ስም ላሳስባችሁ እወዳለሁ። እየተራመደ ጥቂት ሊንሻፈፍ ይችላል። ቁጭ አለ ምን አለበት? እየተንሻፈፍን እንራመዳለን ቀጥ እንላለን። ከዛ ልታንሻፍፉን የምትሞክሩትም እናንተ ናችሁ። እስካሁን የተንሻፈፈ ጉዳይ የለንም። ቀጥ ተብሎ እየተራመደ ነው። ጭቃለቅልቃን አሳፋሪ ተፈጥፍጠ ወድቀ አንሰ የሃሃር ሆን እስረኛ ሆነ። እንዲህ አይነቱን ከፍተኛውን ህልምና ድል ይዞ የሚንቀሳቀሰው ላይ አተ አይደለም ለመተቸት ለመደገፍ አትመጥንም። ህልመቢስ ህልመቢስ መደመርን ብልጽግና ሁለቱን አምጦ የወለዳቸው ሰውዬም ጠቅላይ ሚኒስትርም ዶክተር አብይ አህመድም አንድ አቅም አላቸው። አስፓየር ማድረግ አስፓየር ማድረግ ብቻ አይደለም፣ አስፓየር ላደረጉት ተግቶ መስራት፣ ጨርሶ መጀመር ማለት ጨርሶ መጀመር። ጨርሶ ከሚጀምር ሰው ጋር ጨርሰ ማልቀስ ማትል ሰውዬ ልትላፋ አምራ አለ እንዴ? እየበሉ የላኳችሁ ሰዎች እኮ ናችሁ እንዴ? ዶክተር አብይ አሕመድ አንተ እነኚህን ስራዎች የሰራው ጊዜ እየገዛ ነው? ትቀልዳለህ? ጊዜ እየገዛ ጊዜ እየገዛ አይነሰስ ጊዜ እየገዛ እንዴ? ጊዜ እየገዛ ተጉዞ ነው እዚህ የደረሰው፣ ከጊዜ ጋር እየተሻማ ከእንደናንተ አይነት የባንዳ ባንዲራ ያዦች ጋር እየተሻማ ነው እዚህ የደረሰው። ዛሬ ለገበሬው እፎይታ፣ ለሀገር ኢኮኖሚ አለኝታ ለሰላምና ደህንነት ዋስትና የሆነ ድንቅ ስራ በአንድ ለልት አንተ፣ ይሄ ሁሉ ፕሮጀክት በአንድ ቀን አስመርቀ ብስራት ብታስነግር ታንጠለጥለናለን። አንተ እኮ መነገር፣ መተረክ፣ መዘርዘር ያለበት ጉዳይ ነው። ማን ይሄን አደረገ? አንተ በአንድ ፖስት ስንት ነገር ነገረን። በአንድ እንደዚህ ፖስት ይሄን ያህል ማጣሪያ የሚመስረት ፕሮጀክት መረቅን ነገረ። በሱ አስራ ምናምን እጥፍ የሚልቅ መሰረት ድንጋይ ያስቀመጥኩኝ፣ አለ። ቀጥል አንድ ሺህ ምናምን ሜጋዋት ፓወር ሴል ፓወር ሃውስ የሚያደርግልን ሌላ እንትን ደግሞ ጨመረልን። እዛው ጋር ከዳንጎቴ ጋር ማዳበሪያ ፕሮጀክት እንትን አለ ይላል። እኔ እኮ አንዳንድ ያስቁኛል። ጋዝ የለም ምናምን ሲሉ ጋዝ ከሌለ ዳንጎቴ እዚህ መጥተ መሰረት ድንጋይ የሚጥል ይመስላል? ያማል። እቺ ሎጂክ አትሰራም። ቀላል ኮ ሎጂክ ኮ ልጅ ይች የጋዙ ፕሮጀክት ያመጣው በረከት ነው ማዳበሪያው። ዳንጎቴ ዓለም አቀፍ ባለሀብት እንጂ የብልጽግና አባል አይደለም። ዓለም አቀፍ ባለሀብት ገንዘቡን ፕሮጀክቱን ሊያጸናበት የሚችለው ሮ ማቴሪያል ከሌላ አንጥቶ ፈሰሰ አያደርግም ያማል። ምክነ እንዴ ዶክተር አብይ አህመድ አንገቴ ላይ እንደዚህ ይዘውኝ ነው ያስጨረሱኝ እኮ ብሏል።

ብርታት፣ ጽናት፣ አሸናፊነት፣ ድል ማለት ይሄ ነው። ይሄ ነው ድል፣ ይሄ ነው ከፍታ፣ ይሄ ነው ጽናት፣ ይሄ ነው አሸናፊነት፣ ይሄ ነው ኢትዮጵያዊ ወንድነት፣ ይሄ ነው ለትውልድ የሚያስፈልገው በረከት። አንድ አልቅስ አላቅስ፣ ሙሽ አውርድ፣ አስወርድ። ያለውን የሰጠ ንፉግ አይባልም። አንታዘብ፣ ግን ሀገራችን ወደ ታሰበላት ከፍታ እየገሰገሰች ነው። ጠላቷ አይኑ እያየ የጠላቷ ጆሮ እየሰማ ከማደግ ውጭ አማራጭ የለንም። ምን ልልቆ ነው ምርጫ የለንም። በቃ አንችልም፣ አለማደግ አንችልም። የተፈጠረ ነው ለማደግ ነው፣ ለመጠለቅ ነው። እንዲህ አይነት ሀገራዊ ፕሮጀክት አታቆስስ። ካልቻልክ አልቻልክም ነው፣ በቃ አልቻልክም። ሀገራዊ ፕሮጀክት የለም፣ ሜጋ ፕሮጀክት የለም ስል ሜጋ ፕሮጀክቱን ጨርሶልህ መጣ። መሰረት ድንጋይ ሲቀመጥ ነው የምታውቀው። ሶሪ በጣም ቢነገራችሁ የምታደርጉትን ስለምታውቁ ነው። እንደዚህ እንትን ያላችሁ ምድረ ባንዳ፣ አንተ እዚህ ሀገር ባንዳ በዛቅ እዚህ ሀገር እኔ ባንዳ በስቷ ባንዳ በስቷል፣ የምር ባንዳ በስቷል። እኔ የባንዳ እድገታችንን ሳስታውሰው ባለለታዝ የኢኮኖሚ እድገት ላይ ደርሷል። እውነት እንዲህ ከባድ ነው። እና አሁን ኢትዮጵያችን ተከብራ ነው የምትኖረው። ልክ እንደነኳታር ቀና ስትል አክባሪ ብዙ ነው። ዶክተር አብይ አህመድ ኢትዮጵያን ቀና የማድረግ ኃላፊነቱን ወስደው ከትውልድ ጋር ከፊት ሆነው እየቀጠሉ ነው። ኢትዮጵያም ቀና ትላለች፣ ቀና ብላም ትከበራለች፣ ተከብራም ትኖራለች፣ ኖራም ታሸንፋለች። እና ይሄ ቀላል ፕሮጀክት አይደለም። ከህዳሴ እስከ እንትን ያለው ቀላል ፕሮጀክት አይደለም። የሚተረክ የሚዘረዘር ነው። እንዲህ ሰበር ዜና በረከሰበት አናሊሲስ ሜዳውን በሞላበት ሁሉም እየተነሳ በሚፎክርበት ሜዳ ላይ እንዲህ አይነት አንጸባራቂን ጉዳይ በአንዴ ነግሮህ ሄድ የሚል አንድ ሰው አለ። እሱም ዶክተር አብይ አህመድ አሊ ይባላሉ። የማይረኩ የማይጠግቡ ለሌላ ህልም የሚተጉ እኛም፣ በቻልነው አቅም እንደው እኩል መሮጥ ባትችሉ፣ እኩል ትንሽ ጭቃላ ለመቅለቅ ሞክሩ፣ ለመግለጥ በጥቂቱ መታተርም ትንሽ ትንሽ እንትን ማለት ነው። እና ለዚህ ነው በቃ ኢትዮጵያ ኢትዮጵያ የምንለው ለማለት ነው። ጊዜ ገልጠዋል። ሌላውን መጨረሻው ታሪክና ከፍታ ነው። ሌላ ምንም አይደለም። እና